ሆነ አንተን ትቼ የትም አልሄድም። እኔ ፕራንክ ለማድረግ ፈልጌ ነው። ቤተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ ቤባንባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና እንግዲህ ሀይሚዬ ፕራንክ ነው ብላ ተናግራለች ማለት ነው። እኛም እንግዲህ ተቀብለናል። መጀመሪያም ያው አላመንበትም፣ እኔ በበኩሌ እንደነገርኳቸው አላመንኩበትም። ግን አንድ ነገር ማለት ነው፣ ድምፃችሁ እንደሚሰማ ምን ያክል ፓወር እንዳላችሁ ተመልካቾች ማሰብ አለባችሁ ማለት ነው። ሀይሚ ይሄንም ፕራንክ ስጀምረው ልቀጥል አስባ ነበረ፣ ልቀጥለው አስባ ነበር። ፓርትዋን ፓርትቱ ፓርት ስር እያለች ማለት ነው። ግን እንዳለ ተመልካች ማለት ነው፣ ኮሜንት አይታችሁ እኮ እንዳለ በቃ ቀጠቀጧታ ሲቀጠቅ ጧትኮ ነው። ትናንትና ፕራንክ ነው ብላ የተናገረችው እንጂ ማለት ነው ልቀጥልበት ነበረ እና ድምጻችሁ ሁሌ የሚሰማ የሆነ ነገር ሲፈጠር እኛን የሚደብረን ነገር ወይንም ደግሞ ቡራዬን የሚያስከፋው ነገር፣ ቡራ ደግሞ ሀይሚን የሚያስከፋ ነገር መጥፎ ነገር ካደረገ ማለት ነው እንደዚህ ድምጻችንን እያሰማን በደንብ ፕራንኩ እንዳይቀጥል ማለት ነው ማከሸፍ አለብን በቃ። ይህ ምን በወጣ ነው እኛ የምንጨናነቀው? ምን በወጣ ነው የምናለቅሰው? ስለዚህ ትናንትና፣ አሁን በጣም ያዘኑ ልጆች ነበሩ፣ እውነት ለመናገር በጣም ማለት ነው። ስለዚህ እናንተ ደግሞ ተረባርባችሁ ማለት ነው ቋ ስታደርጓት መታ ይቅርታ አለችው። ግን ይሄ ይቅርታ የሰው ልብ ከተሰበረ በኋላ ሰው ካዘነ በኋላ ይቅርታ የሚባል ነገር እኔ እንጃ አላውቅም። እኔ ምንም መስሎ አይታየኝ። ምክንያቱም ልቤን ሰብረዋለች ወይንም ልቤን ሰብሮታል። ይቅርታ እኮ ልባችንን አይመደስልንም እንዴ፣ ከባድ እኮ ነው አሁን። ቡራ ትናንትና በጣም ይሄ ለመጥፎ ስሜት ነው የተሰማው። አስቡት እንግዲህ በዛ ላይ ደግሞ እሱ ለእሷ ትልቅ ሰርፕራይዝ አዘጋጅቶላት ዱባይ ሊወስዳት ማለት ነው። እንደዚህ አይነት ፍቅረኛ ግን አለ። ቡራዬ እኮ እውነት ስርአቱ እኔ ከምንም በላይ ማለት ነው ከምንም በላይ የሃይሚንና የብሩኬን የምወድላቸው ናቸው እንደሆን ታውቃላችሁ፣ ስርአታቸው በቃ ይሄ መንገድ ለመንገድ ይሄ አሁን አንዳንዶች ያሉ አንዳንድ ፍቅረኛዎች አስፓልት ላይ ቆመው ከንፈር ለከንፈር መሳሳም፣ መለጣጠፍ ምናምን በጣም ነው የሚወዱት። በጣም ያስጠላ ነገር እኔ እጠላለሁ። እና ሃይሚዬ ጋር ነ ብሩዬ ግን ስትመጡ እንደዚህ አይነት ባህሪ የላቸውም። በቃ ይሆናል አይደል ደስ የሚሉ ናቸው እና ብሩኬ ደግሞ ይለያል። ወንድም ሆኖ እንዲሁም ይሁን ወጣ ያሉ ባህሪዎችን አይጠቀም። ለሃይሚዬ ያለው ክብር፣ እሷ እንዳትከፋ የሚያደርገው ነገር በጣም ልዩ ወንድ ነው እና ሃይሚዬ ደግሞ ልትንከባከቢው እንጂ የሚገባው ለዛውም በዚህ ሰዓት አይተሻል። ይህንን ወር ይችን ወር ራሱ ጥሩ ነገር አላሳልፋችሁም። ዋንችም እሱም ማለት ነው እና ልክ በመደሰቻችሁ ሰዓት የሆነ ቦታ ሄዳችሁ ዘና በማለቻችሁ ሰዓት ግን አንቺ ይሄንን ፕራንክ አምጥተሽ ቡራዬን በማስከፋትሽ እኔ በበኩሌ በጣም ቅር ብሎኛል ማለት ነው። ሻይን እና ድጋሚ እንደዚህ ማድረግ የለብሽም ማለት ነው እና ይቅርታው አጥጋቢ አይደለም። ይቅርታው አጥጋቢ አይደለም። በሆነ ነገር ካሹም ማለት ነው በቃ ካሹ ደግሞ እኮ እምልስ ስለሚለው ቡራዬ እኮ ማለት ነው፣ ችግሩ ቂም አይዝም። እውነት ለምናገር ቂም አይዝም። የሆነ በቃ አላደለ ይሆነ በትናንትና ራሱ አይታችሁ ከሆነ በቃ የሆነ እደውልልሻለሁ ሚሄድበት አለ ፈልጋለሁ ስላልሽኝ ነው እንጂ መምጣት አልችልም ነበረ ምናምን ብሎ ደበስበስተ አድርጓት ወዘተ ነ ይሄ ደግሞ ግን በውስጣቸው ማለት ነው ቅሬታ ነበረ። ብሩኬ ከልቡ ይቅርታውን አልተቀበላትም፣ ምክንያቱም መጥፎ ስሜት ነው የተሰማው። ስለዚህ ሃይምዬ በድጋሚ በሆነ ነገር እስኪ አሁን ባለፈው የሆነ ቦታ ይዘሽ ሄደሽ አልነበረ? ደብረዘይት ነው ኩሪፍቱ ይዘሽ ነው የሄድሽው። እዛች ቦታ ወሰጅና መለስት እንዲላድርጊው ማለት ነው። የሆነ ቦታማ መውሰድ አለብሽ ሃይምዬ፣ ዘናፈታ የምትሉበት የሆድ የሆዳችሁን የምትጫወቱበት ከዛ ድብር ትኮ ወታችሁ የትም አልሄዳችሁም። መልሰሽ ፍራንክ ውስጥ ነው የከተትሽው ማለት ነው አንድ ይህማ መሆን የለበትም? አይደለ? ቤተሰብ እስኪ ቤተሰብ ምን ታስባላችሁ እናንተ ምን ተሰማችሁ? በእርግጥ እናንተን በጣም ተናዳችኋል፣ ሚ ባደረገችው ነገር ማለት ነው በጣም እሷም እኮ ተጸጽታለች። ተጸጽታለች ደግሞ ምን አለች? ትኬቱን በቃ ኔ ከበሱ ብሩ አይደለም ያንገበገበው፣ ብሩ አይደለም ያንገበገበው። በነገራችን ላይ ያንገበገበው ምንድን ነው በቃ የሆነ እንዴት ነው በሰዓቱ የተናገርሻት ነገር ማለት በቃ መሄድ አለብኝ፣ እራሴንም መቀየር አለብኝ፣ አንተም ደግሞ የተሻለ ነገር ልታገኝ ትችላለህ ምናምን ስትይው በቃ ከእኔ የእሷን እድሏን ወይንም ደግሞ የሆነ መውጣቷን አስበለጠች ብሎ ነው ያለው ማለት ነው። እና ይሄ ማንኛውም ሰው የሚሰማው ስሜት ነው የተሰማው። በነገራችን ላይ እኔ ብዙ ጊዜ ለምንድን ነው ብዙ ጊዜ ሳይ ሀይሚ ትጫኘዋለሽ እና እባክሽ ሀይሚ ቡራዬና ትጫኙ ተንከባከቢው ማለት ነው። ከእጅሽ ከወጣ ለመመለስ በጣም እዳ ነው። ስለዚህ ቡራዬ ብዙ ፈላጊ ሰው አለው ተንከባከቢው። ይንከባከብሽ፣ ሲያከብርሽ፣ አክብሬው፣ ሲወድሽ ውደጆ እንጂ የሆነ የሆነ ነገር እያደረግሽ ማለት ልጁ እንዲመራው አታድርጊ። በተረፈ በጣም ወዳችኋለሁ። ሀይሚዬም ቡራጌም በጣም ምርጥ ልጆች ናችሁ፣ ልዩ ናችሁ። ፍቅራችሁ ብዝት ትርፍርፍ ይበልልን ማለት ነው። ወደ እናንተና ደግሞ ሊሄድላችሁ ወደነ አብርሽ፣ ትናንትና አብርሽ እንግዲህ ቤቱን ለቆ ወጥቷል፣ በጣም በሚያሳዝን ሁኔታ ቤቱን ለቆቷላ ብርሽዬ። እሩታዬም ሆድ ብሷት ነበረ። ጽጌም ደግሞ ልታስታርቅ ነው መሰለኝ መታ ነበረ። አሁን የእነሱ ልጆች ጉዳይ ግን ምንድን ነው መደረግ ያለበት? ምንድን ነው ያለ መደረግ ያለበት? ቤተሰብ አይበቃም ግን አይበቃም? ይበቃችኋል፣ ተው። አንድ ቤት እየተኖረ እኔ እኮ እናንተ ደግሞ ለየት የሚያደርገው አንድ ቤት እኮ የሚያድሩት የሚውሉት እኮ አንድ ቤት ነው። ግን ተጣልተዋል እኮ እነዚህ ልጆች ምንድን ነው ቆይ ነገሩ ወይ ውጡ ለየብቻ ኑሩ እንዴ ሁለት ጸበኛ ሁለት ፍቅረኛ ተጣልቶ አንድ ቤት እኔ ሰምቼም አይቼም አላውቅም በነገራችን ላይ ሰምቼም አይቼም አላውቅም የእናንተ ፍቅር ደግሞ ለየት ያለ ፍቅር ነው የማያለያይ ሶሻል ሚዲያ ላይ የሚያለያይ ከካሜራ ጀርባ ደግሞ የሚያጣብቅ ፍቅር እኮ ነው የሩታና ያብርሽ ፍቅር ቤተሰብ ምንድን ነው የሚሉት ምነው ሁላችንም እንደዛ ባደረገን ሁላችንንም ሶሻል ሚዲያ ላይ ስንመጣ ተጣላን ተጣላን ብለን፣ ከካሜራ ጀርባ ደግሞ ከባላችን ጋር ከፍቅረኛችን ጋር ምን ነው በተዋደድንና አንድ ቤት በኖርን። የእናንተን ዕድል ሊስጠን ነው የምለው እኔ ሌላ ምን እላለሁ? ምንም አይባልም። የእነሱን ዕድል ሊስጣችሁ። እስኪ ባልና ሚስት የሆናችሁ በተለይ ደግሞ ልጅ ወልዳችሁ ምናምን የምትለያዩ ሰዎች እንደው እንዳብርሽ እና እንደሩታየ ተጣልታችሁ አንድ ቤት ኑሩ ለልጆቻችሁ ምናምን ስትሉ ማለት ነው። ግን የእነሱ ፍቅር ደስ ይላል። በቃ በጣም ነው ደስ የሚለኝ የአብርሽና የሩታ ፍቅር። ምክንያቱም በቃ ሁሉም ነገር በሸር ነው፣ በሸር በሸር ይደራረጋል። ቤት ኪራይ ሼር ነው፣ ምግብ ሼር ነው፣ አልጋ ግን ተለያይቶ ነው ማለት ነው። ግን አንዳንዴ እኮ ቆይ ግን እንዴት ያስችላችኋል? ግን ተጣልታችሁ ፍቅረኛ ሞች ሆናችሁ አንድ ቤት እየኖራችሁ ግን እንዴት ያስችላችኋል? ቆይ መኝታ ለያይቶ መኖር እኔ አያስችለኝም፣ በበኩሌ ወይም ማታ ማታ ታረቀውና ቀን ቀን እጣለዋለሁ። እንደዛ ነው የምፈልገው እኔ ነው። ወይስ የእናንተ፣ ማታ ማታ ትታረቃላችሁ፣ ቀን ቀን ትጣላላችሁ መሰለኝ። የእናንተ እኮ አሁን ይሄ ሰይጣን ያለው ስልኩ ላይ ይመስለኛል፣ ካሜራው ላይ ማለት ነው ወይንም ደግሞ ተመልካች ፊት ረሄ፣ ሴጣንማ መመታት አለበት። በዚህ በጾም ጸሎት አድርጉ፣ ጾሙ ጸሎት አድርጉ እናንተ። ጾሙ ማ አትጸልዩም ወይ? እኮ ነው ችግራችሁ። ብጾሙ ብጸልዩ ወይ ትታረቃላችሁ፣ ወይ ትገላገላላችሁ። በቃ ተለያይታችሁ የራሳችሁን ሕይወት ትኖራላችሁ ማለት ነው። የእናንተ ከበድ ያለ ነው፣ በቃ ከበድ ያለ መንፈስ ነው ላይችሁ ላይ ያለው ወያ ያፋቅር ወይ አጣ ያጣላ ማለት ዝም ብሎ የሚጫወትባችሁ እኮ ነው። እናንተ እኔ በጣም እየገረመኝ ነው። እናንተ ባል ሀይ ምናብሮች አሁን ስንት የተጣልተው ስንት የታረቁ አሁን በመጨረሻ አንድ ሆነዋል። የእነዚህ ልጆች ግን አላቅም ምንት መንፈስ ነው? ረ በስማአሙ ደንፈስ ቅዱስ አዳምላኪ የተመታ ይሆን የተመታ ይሆን እንዴ? እንጸልይላቸውን ምናምን የምትሉ ልጆች የት ነው ያላችሁት? እንዲ ጸልዩላቸው፣ ዱ አርጉላቸው